ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ከብሪጅ ሚዲያ የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር የሚዩ አበበ ነኝ። የሶማሊላንድ ፕሬዚደንት አብዱራህማን ሙሐመድ አብዱላሂ ኢሮ በሶማሊላንድ የኢትዮጵያ ቆንጽላ ኃላፊ አምባሳደር ተሾመ ሹንዴን ሀርጌሳ በሚገኘው ቤተ መንግስታቸው ተቀብለው በሁለትዮሽ ጉዳዮች ላይ ተወያዩ። ሁለቱ ወገኖች ትናንት ሚያዝያ 28 ቀን 2017 ዓ.ም ባካሄዱት ውይይት በሶማሊላንድና ኢትዮጵያ መካከል ያለውን የረጅም ጊዜ ዲፕሎማሲያዊ ግንኙነት ለማጠናከር በሚወሰዱ እርምጃዎች ዙሪያ መነጋገራቸውን ሆርን ዲፕሎማት ዘግበዋል። ይህ ውይይት የተደረገው ፕሬዚደንቱ ለፓርላማ ባቀረቡት ዓመታዊ የሀገሪቱ ሁኔታ ንግግር ላይ ወደ ኢትዮጵያ ይፋዊ ጉብኝት ለማድረግ ዝግጅት እየተደረገ መሆኑን ማስታወቃቸውን ተከትሎ ነው። በስብሰባው ላይ ከፕሬዚደንት አብዱርሃማን ሱልጣን መሐመድ አብዱላሂ ኢሮ ጋር የሶማሊላንድ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱራህማን ዳሂር አዳን ተሳትፈዋል። በውይይታቸው ወቅት ሁለቱም ወገኖች የሁለትዮሽ ትብብርን ለማጠናከር ያላቸውን ቁርጠኝነት ያረጋገጡ ሲሆን ገንቢ የሆነ ውይይት ያለውን ጠቀሜታ ማጉላታቸውን ዘገባው አመላክቷል። የናዚ ጀርመን የተሸነፈበትን 80ኛ ዓመት በማስመልከት በሚከበረው የሩሲያ የድል በዓል ላይ የበርካታ ሀገራት መሪዎች በሞስኮ እንደሚገኙ ይጠበቃል። እንደ አውሮፓውያኑ የዘመን አቆጣጠር ሜይ 9 1945 የናዚ ጀርመን በሁለተኛው የዓለም ጦርነት በይፋ መሸነፉን የገለጸበት ቀን ሲሆን ቀኑ በሩሲያ የድል ቀን ተደርጎ ይከበራል። በጦርነቱ ዋነኛ ተፋላሚ የነበረው የናዚ ጀርመንን ለማሸነፍ የሶቪየት ህብረት ጦር ጉልህ ሚና የነበረው ሲሆን ዘንድሮ የድል በዓሉ ለሰማንያኛ ጊዜ ይከበራል። የድል ቀኑ በሩሲያ ከሚገኙ ትላልቅ ቀኖች ውስጥ ዋነኛ ሆኖ በጦርነቱ ህይወታቸውን ያጡ ዜጎችና ወታደሮች ይታወሱበታል። ብዙ ሰዎችን በመግደል ተስተካካይ ባልተገኘለት የሁለተኛው የዓለም ጦርነት ከ70 ሚሊዮን ሰዎች በላይ ህይወታቸውን ሲያጡ 24 ሚሊዮን ያህሉ ከሶቪየት ህብረት ነበሩ። የድል በዓሉ ሰማንያኛ ዓመት በሩሲያ ሲከበርም እስካሁን ከአፍሪካ የኢትዮጵያ፣ ቡርኪና ፋሶ፣ ግብፅ፣ ኮንጎ፣ ዚምባብዌ፣ ኢኳቶሪያል ጊኒ እና ጊኒ ቢሳው መሪዎች ይገኛሉ ተብሎ ይጠበቃል። ኢትዮጵያን በመወከልም ፕሬዝደንት ታዬ አፅቀሥላሴ ቀስላሴ ወደ ሞስኮ እንደሚያቀኑ ተነግረዋል። የሩሲያ ፌዴሬሽን ምክር ቤት አፈ ጉባኤ ቫለንቲና ማትኪቮ ከወራት በፊት ኢትዮጵያ በዚህ በ በሰማኒያኛ ዓመት የድል በዓል ላይ በመሪዎች ደረጃ ልትሳተፍ እንደምትችል ጠቁመው ነበር። በተጨማሪም የብራዚል ቻይና እና ፍልስጤን መሪዎች ኩባንያዎችም በእውነቱ ይገኛሉ ተብሎ የሚጠበቅ ሲሆን ሰሜን ኮሪያም በአምባሳደሯ በኩል በድል በዓሉ ትካፈላለች ተብሏል። ከ13 ሀገራት የተውጣጡ ሰልፈኞች ወታደራዊ ትርኢት ያሳያሉ ተብሎም ይጠበቃል። የአማራ ክልልን ሕዝብ የልማት ጥያቄዎች ደረጃ በደረጃ ምላሽ በመስጠት ረገድ በቁርጠኝነት እየተሰራ መሆኑን የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ገለጹ። ርዕሰ መስተዳደሩ በጎንደር የመገጭ የመስኖና ና የመጠጥ ውሃ ግድብ ፕሮጀክት ግንባታ ሂደትን ጎብኝቷል። በዚህ ወቅትም ለበርካታ ዓመታት ተጓቶ የቆየውን የፕሮጀክቱን ግንባታ በማፋጠን ጥቅም ላይ ለማዋል ርብርብ እየተደረገ መሆኑን ገልጸዋል። የግድቡ ግንባታ ለበርካታ ዓመታት ሲጓተት መቆየቱን ለመቆ አቋምም ተቃርቦ እንደነበረ አውስተው ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት አመራር አሁን ላይ የግንባታ ስራው በጥሩ አፈጻጸም ላይ ይገኛል ብለዋል። ፕሮጀክቱ ሲጠናቀቅ ስር ሰዶ የቆየውን የጎንደር ከተማ የመጠጥ ውሃ ችግርን በዘላቂነት እንደሚፈታ መናገራቸውን ኢዜአ ዘግቧል። በክልሉ እየተካሄዱ የሚገኙትን ግዙፍ የመሰረተ ልማት ስራዎች ፍጻሜ ላይ ለማድረስ ሰላም ወሳኝ መሆኑን ጠቁመው ህዝቡ ለሰላሙ አጥብቆ እንዲሰራም አሳስበዋል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር አይችልም ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስቴር ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና ይጀምራል ሲል አስታውቋል። የብቃት ምዘናውን መስጠት ያስፈለገው 83 በመቶ በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ና ተሽከርካሪዎች ጋር የሚያያዝ በመሆኑ ነው ብለዋል። ይህን ተከትለውም በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀመር አረጋግጧል። በዚሁ መሰረት በህዝብና ደረግ ጭነት ከአንድ እስከ ሶስት ባሉ ደረጃዎች እንዲሁም ለፈሳሽ አንድና ሁለት አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ ተገልጿል። የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎች የሙያ ስልጠና ይሰጣቸዋል ተብሏል። ከስልጠናው በኋላ የሙያ ብቃት ምዘና ወይም ሲኦሲ እንደሚወስዱና ፈተናውን ያለፉት መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ሚኒስቴሩ ገልጿል። በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉት አሽከርካሪዎች እንደገና ስልጠና ወስደው ድጋሚ ይፈተናሉ ብሏል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችል አሳውቋል። በቀጣይም የሙያ ብቃት ምዘናው ታክሲን ጨምሮ በሌሎቹ አሽከርካሪዎች ላይ ይተገበራል ተብሏል።

ትራምፕ በፍቃደኝነት አሜሪካን ለቀው ለሚወጡ ህገወጥ ስደተኞች የአንድ ሺህ ዶላር ማበረታቻ አቀረቡ። የአሜሪካ መንግስት በህገወጥ መንገድ በሀገሪቱ ውስጥ የሚገኙ ስደተኞች አሜሪካን ለቀው ለመውጣት ከወሰኑ አንድ ሺህ የአሜሪካ ዶላር እንደሚሰጥና የጉዞ ክፍያቸውን እንደሚሸፍን አስታውቋል። ፕሬዚደንት ትራምፕ ስለ ጉዳዩ ለጋዜጠኞች ሲያብራሩ ህገወጥ ስደተኞች የቀረበላቸውን አማራጭ የሚቀበሉ ከሆነ አንድ ቀን ወደ አሜሪካ የሚመለሱበት ህጋዊ መንገድ ሊሰጣቸው እንደሚችል ተናግረዋል። እንዲሁም የ ከአሜሪካ የሀገር ውስጥ ደህንነት ዲፓርትመንት ዲኤችኤስ ጸሐፊ ክርስቲኖም ከአሜሪካ በራስ ፍቃድ መውጣት ከእስር ለመዳን ደህንነቱ የተጠበቀና ወጪ ቆጣቢ መንገድ ነው ብለዋል። የሀገር ውስጥ ደህንነት ዲፓርትመንት አክሎም እቅዱ የገንዘብ ወጪን እንደሚቀንስ ገልጾ እስካሁን ስደተኞችን ለመያዝ ለማሰርና ከሀገር ለማስወጣት በአማካይ ከ17 ሺህ ዶላር በላይ ወጪ እንደተደረገ አስታውቋል። በእቅዱ መሰረት የመጀመሪያው ህገወጥ ስደተኛ ከቺካጎ ወደ ሆንዱራስ ለመብረር አማራጩን እንደተቀበለ ዲፓርትመንቱ መግለጹን ቢቢሲ ዘግቧል። ሱዳን ከተባበሩት አረብ ኤሚሬትስ ጋር ያላትን ዲፕሎማሲያዊ ግንኙነት አቋርጠች። ሱዳን በተደጋጋሚ የተባበሩት አረብ ኤሜሬትስ የፈጥኖ ደራሽ ኃይሉን እያስታጠቀች ነው ብላ ስትከስ የነበረ ሲሆን ወደ ዓለም አቀፉ ፍርድ ቤት የወሰደችው ክስም ውድቅ የተደረገባት ሲሆን፣ ባለፉት ሶስት ቀናት የፈጥኖ ደራሽ ኃይሉ በፖርት ሱዳን ከተማ የድሮን ጥቃቶችን እየፈጸመ ሲሆን፣ የሱዳን የመከላከያ ሚኒስትር የተባበሩት አረብ ኤሜሬትስ ሉዓላዊነታችንን እየጣሰች ነው ብለዋል። የመከላከያ ሚኒስትሩ ይህንን ንግግር ካደረጉ በኋላ የሱዳን አምባሳደር ከተባበሩት አረብ ኤሜሬትስ ለቀው ሲወጡ ሱዳን በሀገሪቱ ያላትን ዲፕሎ

ተመድን ጨምሮ በርካታ ሀገራት ሁለቱ የኒውክሊር መሳሪያ ታጣቂ ጎረቤት ሀገራት ወደ ጦርነት እንዳይገቡ ሲጠይቁ የቆዩ ቢሆንም ትናንት ምሽት ህንድ በፓኪስታን ላይ የሚሳኤል ጥቃቶችን ፈጽማለች። ባለፈው ሳምንት በህንድ ስር በምትገኘው ካሽሚር ታጣቂዎች በቱሪስቶች ላይ ጥቃት ፈጽመው የነበረ ሲሆን ህንድ ለጥቃቱ የፓኪስታን እጅ አለበት በማለት በዘጠኝ ቦታዎች ላይ ጥቃት ማድረሷን ስትገልጽ፣ የፓኪስታን ጦር በጥቃቱ ስምንት ሰዎች መገደላቸውን ይፋ ሲያደርግ አምስት የህንድ ጦር ጀቶችን እንዲሁም አንድ ሰው ምናልባ አውሮፕላን መጥቶ መጣሉን ዘግቧል። የህንድ የውጭ ጉዳይ ሚኒስትር በማህበራዊ ሚዲያቸው በለጠፉት ጽሁፍ ዓለም ለአሸባሪዎች ምንም ርኅራሄ ማሳየት የለበትም ሲሉ፣ ፓኪስታን በበኩሏ የአየር ክልሏን ለ48 ሰዓታት ሙሉ ለሙሉ የዘጋች ሲሆን የፓኪስታን የውጭ ጉዳይ ሚኒስትር ለጸጥታው ምክር ቤት በላኩት መልእክት ህንድ የፈጸመችውን ጥቃት ጠቅሰው በተመድ ቻርተር አንቀጽ ሀምሳ አንድ በተቀመጠው መሰረት ራሷን ለመከላከል በተመቻት ጊዜና ቦታ ተገቢውን ምላሽ እንደምትሰጥ ይታወቅ ብለዋል። ህንድ በፓኪስታን ላይ የወሰደችው እርምጃ አሜሪካ ተቀባይነት የለውም ያለች ሲሆን የቻይና የውጭ ጉዳይ ሚኒስትር ህንድ በውሳኔዋ ትጸጸታለች ብለዋል። ተመድን ጨምሮ በርካታ ተቋማትና ሀገራት ህንድና ፓኪስታን ችግራቸውን በሰላማዊ መንገድ እንዲፈቱ እየጠየቁ ነው። ዜና ቢዝነስና ኢኮኖሚ ስድስተኛው የምስራቅ እና ደቡባዊ አፍሪካ የጋራ ገበያ ወይም ኮሜሳ የንግድና ቢዝነስ ፎረም በአዲስ አበባ ተከፍቷል። በፎረሙ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ፣ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የኮሜሳ የሥራ ኃላፊዎችና እና ከኮሜሳ አባል ሀገራት የተውጣጡ የንግዱ ማህበረሰብ አባላት እየተሳተፉ ይገኛሉ። በመክፈቻው ሥነ ሥርዓት ላይ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎ ፌ ፎረሙ ቀጠናውን በንግድ ከማስተሳሰር ባለፈ ለቀጠናው ሀገራት ሴቶች ኢኮኖሚያዊ አስተዋጽኦ እንደሚኖረው ጠቁሟል። እንደ ኢዜአ ዘገባ ለሶስት ቀናት በሚቆየው የንግድ ትርኢትና ኮንፈረንስ ላይ ከሁለት መቶ በላይ ሴት የስራ ፈጣሪዎች ስራዎቻቸውንና ምርቶቻቸውን ያቀርባሉ ተብሎ ይጠበቃል። ተመልካቾቻችን የዕለቱ የብሪጅ ሚዲያ ዜናዎቻችን እኚህን ይመስሉ ነበር ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሳ ፕሮግራማችን ሰአቱን ጠብቆ ወደ እናንተ የሚደርስ ይሆናል ከወዲሁ እንድትከታተሉን በአክብሮት እየጋበዝን ከኢትዮጵያ ንግድ ባንክ ያገኘነውን የዕለቱን የውጭ ምንዛሬ ዝርዝር ዋጋ ተመንን ወደ እናንተ በማድረስ እናበቃለን መልካም ምሽት